ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽር ላይፍ ስታይል የሚያገኝበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሸራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣ ናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሽሪየስ ፔንት ሀውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጦ ፈጥነው ይመዝገቡ፣ ይጠቀሙበት ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴቱታር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 የትራምፕና የፑቲን የቡዳፔሽት ስብሰባ ቀጠሮ ታጠፈ። አንድ የዋይት ሀውስ ባለሥልጣን ዱብዳውን ሲያረዳ ፕሬዚደንት ዶናልድ ትራምፕና ፕሬዚደንት ቭላዲሚር ፑቲን በቅርብ ጊዜ የሚገናኙበት ወይም የሚያገናኛቸው እቅድ የለም ብሏል። ባለፈው ሐሙስ ግን ፕሬዚደንት ዶናልድ ትራምፕ ከራሽያው አቻቸው ጋር አውርተው እንደጨረሱ ስሜታቸው የጋለ ነበረ። እኔና ፑቲን ሌላ ስብሰባ በቡዳፔሽት በ15 ቀን ጊዜ ውስጥ ማለታቸው አይዘነጋም። ሁለቱ መሪዎች ስለ ጦርነቱ ተገናኝተው ያወሩ ዘንድ በ15 ቀናት ውስጥ ሊደርስ ይችላል የተባለውን ስብሰባ እንዲያቀናጁና አጀንዳ እንዲቀርጹ ከፍተኛ ባለሥልጣኖች ላይ ኃላፊነቱ ተጣለ። በአሜሪካ በኩል ውጭ ጉዳይ ሚኒስትር ማርኮ ሩቢዮ። በራሽያ በኩል ደግሞ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሚመሩት ከፍተኛ የልዑካን ቡድን የሆነ ቦታ ተገናኝቶ እንዲወያይ በዚህ ሳምንት ተወሰና እና የውላችሁ ዛሬ ሰኞና ማክሰኞ አልፈው ሮብ ውስጥ ነው የምንገኘው ማለት ይቻላል። በዚህ ሳምንት የሆነ ነገር የለም። ዋይት ሃውስ ዛሬ እንደነገረን ይህ የሁለቱ ውጭ ጉዳይ ሚኒስትሮች መንገድ ጠራጊ ስብሰባ አላስፈለገም። ስለዚህም ቀረ። ምክንያቱስ ሁለቱ ውጭ ጉዳይ ሚኒስትሮች የአውሮፕላን ክንፍ ላይ መንጠላጠል ሳያስፈልጋቸው በስልክ ስለጨረሱ ጨረሱ ተባለ። ያውም የስልክ ውይይቱ ፕሮዳክቲቭ ፍሬያማ ተብሎ ነው የተገለጸው። ግን ምኑን ነው የጨረሱት? መልስ ምንም። ስለዚህ የትራምፕ ፑቲን ስብሰባ ብሎ ነገር የለም አራት ነጥብ። ቢቢሲ ሲነግረን ቁልፍ ልዩነት በአሜሪካ የሰላም ሐሳብና በራሽያ የሰላም ቅድመ ሁኔታ መካከል እየተፈጠረ ነው። አሜሪካዊው የሰላም እቅድና ራሽያዊው የሰላም ቅድመ ሁኔታ ሊደራረሱ ቀርቶ ሊቀራረቡ የማይችሉ ሆድና ጀርባ ሆነው በመገኘታቸው የትራምፕ ፑቲን የቡዳፔሽት ስብሰባ የመካሄድ ዕድል ደብዛው ጠፋ። ትራምፕ ቀጠሮ የነበራቸው እውነቱን ለመናገር ባለፈው አርብ ዕለት ነበር እንጂ ሐሙስ ዕለት ምንም ቀጠሮ አልነበራቸውም። ቀጠሮ ተቀባዩ ደግሞ ለአርብ ዕለቱ የዩክሬን አቻቸው ፕሬዚደንት ዘለንስኪ ነበሩ። ጉዳዩ ታውቁታላችሁ። ቶምሃውክ ዩክሬን ቶማሃውክ ልቀበልነው ነው መሰለኝ ብላ ምናው መሃል መዳፌን አሳክከኝ ያለችበት ሰዓት ነበር። ሐሙስ ዕለት ግን ያለዕቅድ ስልክ ከክሬምሊን ወደ ዋይት ሐውስ ተንጫረራ። ፑቲን ትራምፕ ሊያወሩ ይፈልጋሉ የሚል መልእክት። ትራምፕ የቀደመ እቅድ ያልተያዘለትን የፑቲንን ስልክ ለማንሳት ወደዱ። ዋሽንግተን ፖስት እንደነገረን በውይይቱ ፑቲን ለትራምፕ ከደነትስክ የቀረንን 30 በመቶ ከሎዋንስክ የቀረችንን ደግሞ እዚህ ግቢ የማትባል ቁራሽ መሬት ዘለንስኪ ለቆ ይስጠኝና እኔ ደግሞ ከ60 እስከ ሰባ በመቶ ከያስኳቸው ኬርሶንና ዛፖሪዥያ ጣጥዬ ልውጣ የሚል ነው። ትራምፕ ይህ ሐሳብ በሰጣቸው ሙቀት ተነሳስተው ቶማዎክ ሚሳኤል ለእኛም ያስፈልገናል ሲሉ መግለጫ ሰጡ። የዘለንስኪን የረጅም ሰዓት በረራና የቶማዎክ ተስፋ አነጠፈው። በዕለቱ ዓርብ ዕለት ሲገናኙም ውስጥ አዋቂዎች እንዳሉት ዋሽንግተን ፖስት እንደጠቀሳቸው ስብሰባው የመርካቶ ገበያን የሚያስታውስ ነበረ። ፑቲን ተቀበል፣ ዘለንስኪ አልቀበልም የተባባሉበት ነበረው። በመጨረሻ ትራምፕ በታከተ ስሜት በቃ ባላችሁበት ቆሞ ወደ የቤታችሁ ሂዱ፣ ጦርነቱንም አቆሙ፣ ሕዝብ አትግደሉ ማለ ኢሳያስ ይደክማል አይደል፣ እንደ አለም እኔ እውነት ለመናገር ግራን የገባኝ ነው ወይስ የሩሲያው መሪ ፕሬዚዳንት ፑቲን ዴሊብሬትሊ እንቅፋት ነው የሆኑት እንቅፋት መሆን ችለዋል ወይም በዛ በቶማውክ ላይ የታቀደውን የነበረውን ሁኔታ ሞመንተሙን የነገሮችን አካሄድ አንገጫግጨዋል። ከዛ ባለፈ ግን ለምንድን ነው ይህ ስብሰባውን መቅረት ያለበት ብለህ ስታነሳ ዶናልድ ትራምፕ ወደ ቡዳፔሽት መሄድ የፈለጉት ውል ለማፈራረም ነው፣ የሆነ ውል ለመጨበጥ ነው የሚፈልጉት ልክ እንደባለፈው እንደ ካይሮ አይነት ማለት ነው። ነገር ግን እንደሰማኸው አሁን ተመልሶ የመጣው ወይም አሸናፊ ሆኖ የመጣው የአውሮፓያኖቹ ፍላጎት ነው። አውሮፓያኖቹ ያሉት መጀመሪያ መደረግ ያለበት ጦርነቱ ባለበት እንዲቆም የሚያደርግ የተኩስ አቁም ስምምነት፣ ከዛ በኋላ ተኩስ አቁሙ እንዳይጣስ ለዩክሬን ዋስትና መስጠት ነው። ያም ዋስትና እነሱ የ31 ሀገሮች ጥምረት ያሉት ሰራዊት የሚያዋጡበት እንግሊዝና ፈረንሳይን የጨመረ የዩክሬንን ዩክሬን ግዛት ውስጥ የሚገባ የመሬት ግዛቷን፣ የባህር ግዛቷን እንዲሁም ደግሞ የሰማይ ክልሏን የሚጠብቅ ዋስትና ሰጪ ኃይል ማሰማራት ነው። አሜሪካ ደግሞ ለዚህ ዋስትና ሰጪ ኃይል ራሽያ አቋሟን አጥፋ ስትገኝ ወይም ስምምነቱን ጥሳ በምትገኝበት ጊዜ አሜሪካም ከዚህ ኃይል ጀርባ በአየር ድብድባ ትቆማለች፣ ትሳትፋለች ማለት ነው። ይሄ ነው የአውሮፕያኖች ውጥን፣ አሁን የአርብለቱን የትራምፕና የፑቲንን ግንኙነት ወይም ውይይት የመርካቶ ጩኸት ያስመሰለው ትራምፕ ይሄን አድርጓል። ፑቲን በቃ አንተ ይሄን ተቀበል እና ይሄንን አድርግ ይሄን ብታደርግ በቃ ተኩሱን አቆም ነው። የኔቶ አባል አትሆንም የሚለው ነገር ሱሱ አለ። በወሳኝነት ግን ጦርነቱን፣ መሬት ላይ የሚደረገውን ውጊያ የሚያስቆም ነው። ስለዚህ ይሄን ተቀበል ሲሉት እንዴት አድርጌ ነው ጠላት ያለያዘውን መሬት አሳልፌ የምሰጠው የሚለው አቋም በመያዝ ክችች ብለው ስለዚህ ዶናልድ ትራምፕ አማራጭ አልነበራቸውም። በቃ በያላችሁበት ቁመሉ ማለት ነው። እንደምታውቀው አሜሪካ ለራሽያ ያቀረበችው ሀሳብ በጽሁፍ ዶናልድ ትራምፕ የሁለታችሁ ጦር የሚገኝበት ቦታ አዲሱ ድንበራችሁን ነው። ራሽያ በ204 የወሰደቻትን ክሬሚያ ልሳነ ምድርና አሁን ደግሞ ከ2022 በኋላ ባደረገችው ጦርነት የያዘቻችሁን ግዛቶች መውሰድ መብቷ ነው ብለው ነው የሚያምኑት ዶናልድ ትራምፕ። ስለዚህ ራሽያ በወግ ያዘቻቸውን ግዛቶች ተቆጣጥራ ወደ የራሷ ግዛት የምታደርግበትና ለዚህም ዩክሬን እውቅና የምትሰጥበትን መፍትሄ ነበር መጀመሪያ ያቀረቡት። ይህንንም እንዳለ መቀበል ይችሉ ነበር ራሽያኖች። ራሽያኖች መጨረሻ ላይ ኦኬ የዶኔትስክ ግዛት ሰላሳ በመቶ ይለቀቅልን የተያዘው እና ሉሃንስክ ላይ የቀረቸው ምናልባት አንድ ፐርሰንት ሁለት ፐርሰንት የምትሆነች እነዚህን ግዛቶች ስልጠቅ እኛ ግዛቶችን እንያዝ ሌሎች ግዛቶቿን ግን ለቀን እንወጣለን የሚል ሀሳብ ይዘው የቀረቡት ራሽያኖች ናቸው እንጂ ያላችሁበት የረገጣችሁበትን መሬት ለምሳሌ ዶኔትስክን ወደ ሰባ በመቶ ይዛለች ራሽያ፣ በቃ እሱ ላይ ይቁም ነው የመጀመሪያ ሀሳብ የዶናልድ ትራምፕ ሀሳብ እኮ ነበር። ስለዚህ አሁን ራሽያኖች እንደሰማሃው ይሄ ነው አቋማቸው። እና ሁለተኛ የተኩስ አቁም ብሎ ነገር የለም። ችግሩን በዘላቂነት ለመፍታት መፍታት የሚፈልጉት ራሽያኖች ጦርነቱን በዘላቂነት ለመፍታት ላይክ ለምሳሌ እነሱ እንደሚፈልጉት ዶነትስክን ሰጥቷቸው ወይን ያችን ቁራጭ የሉሃንስክን ግዛት ቢሰጣቸው በአጠቃላይ ራሽያ ከያዘቻቸው ሱሚ ውስጥ ከያዘችው ግዛት ከየቦታው ትወጣለች ማለት ነው ወጣ ለዩክሬን አስረከበ ወደ ራሳው ግዛት ተሰበሰባለች ማለት ነው። እና ይሄ ዶናልድ ትራምፕ እንዳዩት ዘለንስኪ ይህን ጦርነት ለማስቆም ያገኙት እድል ነው ማለት ነው። 30 በመቶ በተወለቀው ያቺና 2% ላይ በተወሰኑ አለቀው በዚህ በኩል ሄርሶን እና ዛፖሪዥያ በሰፊ ግዛት ተሸፈነ ኃይል ይወጣል ማለት ነው። እንግዲህ ይሄ ነው የነበረው አሜሪካ ከመጀመሪያው የሚያቀረበችው ሰላም ሀሳብ ራሽያን ባለሽበት ቁሚ ነው የቆምሽበትን ውሰጂ ነው። አሁን ራሽያ የቆምኩበትን አልወስድም። መውሰድ የምፈልገው ዩክሬንና ዛፖሪዚያም የቆምኩበትን የያዝኩትን ግዛት አልፈልግም። እኔ የምፈልገው የቀረኝ የዶነትስ ግዛት 30 በመቶ ነው። በዋነኛነት ይሄ ነው ጥያቄዋ፣ እና የሆኑ ትንሽ መንደሮች ብቻ። የቀረኝን ደግሞ የሉሃን እስክም እንደዚህ ይሰጠኝ። ስለዚህ ጦርነቱ በዚህ ይቆማል። የዩክሬን የኔቶ አባል አለመሆንና ሌሎች ያሉ ፖለቲካዊ ጉዳዮች ላይ ድርድር ይደረጋል ነው። በዚህም እንግዲህ ችግሩን በዘላቂነት ፈቱ ማለት ነው። በሌላ በኩል ደግሞ አውሮፓና ኪየቭ የሚሉት ችግሩን ለመፍታት መጀመሪያ ጦርነቱ መቆም አለበት፣ ጦርነቱ ከቆመ በኋላ ጦርነቱን እንደማይሻር እሱን ጥሳ ራሽያ እንደማታጠቃ ለዩክሬን ዋስትና መስጠት ያስፈልጋል እና በዚህ ሁኔታ ዩክሬን ወደ በርሊን ግንብ ለውጣው የተኩስ አቁሙን እና ከአውሮፓ ህብረት ጋር ሆና የጦር መሳሪያዋን ማምረት በአጠቃላይ የፈለገችን ትሆናለች ማለት ነው። ስለዚህ ይሄ በፕሬዚደንት ቭላድሚር ፑቲን ሀሳብ ከአላስካ ጀምሮ በዚህ ሀሳብ መጣን ማለት ነው። ባለንበት አደለም፣ የምንቆመው የዶነትስክን ወይም ምስራቅ በአጠቃላይ ዩክሬንን ዶንባስን እንሰድ ሌላውንም ተው የሚል አቋም ራሽያ ማራመድ ጀመረች። አሁን ይሄንን ዘለንስኪ እንዲቀበሉ ትራምፕ ያደረጉት ጥረት እየተሳካ አልነበረም። ዘለንስኪም እሻላሏቸውም። መጨረሻ ላይ በታከተ ስሜት በቃ እንግዲያው ባላችሁበት ቁሙ ብለው መግለጫ ወጥ ማለት ነው። አሁን ከቭላዲሚር ፑቲን ጋር ለመገናኘት አፒታይቱ የለም።

ብዙዎች ወደውታል። ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመነ ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የሕንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽር ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርካ ምግብ ከሸራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት። ይገባውታል ለበለጠ መረጃ በ0922823671 ደውሎ ደውሉ። አሚባራ ፕሮፐርቲስ። በዩክሬን በኩል ያው ከፍተኛ መጫጫ ነበረ። ዩክሬን እምቢ አለች። የአውሮፓውያኖችን አቋምን ነው የያዘችው። ምክንያቱም 30 በመቶ ወደነት እስክንብሰጥ ነገ በዛ በኩል አስፍተው ውስጥ ግዛት ነው የገቡት ሌላ እንትን ያመጡ ለማምጣት ፈልገው ነው ስለዚህ ነው ብላለች አልሰጥም ብላለች ስለዚህ ዶናልድ ትራምፕ ራሽያን ሲያናግሯ ደግሞ ራሽያ ችግሩን በዘላቂነት ነው የምፈታው እንጂ አሁን ውጊያ በማድረግበት ግንባር ላይ አልቆምም ለጊዜው በተኩስ አቁም አልቆምም በተኩስ አቁም አይደለም ችግሩ በዘላቂነት መፈታት ያለበት የሚል አቋም ይዛለች ስለዚህ ይህ የራሽያ ቅድመ ሁኔታና ና የዩክሬን እምቢታ ሲደመርበት ዶናልድ ትራምፕ ሐሞታቸው ፈሰሰ። ቡዳፔሽት ሄደው የሚጨብጡት ምንም ነገር እንደሌለ አወቁ። ስለዚህ የሁለቱ መሪዎች ስብሰባ ላልተወሰነ ጊዜ ተላልፏል። ነገር ግን ዘሌንስኪ ስለ ቶማክ አውርተው ምናልባትም የቶማክን ውል ጨብጠው እመልስበታለሁ ብለው ያሰቡት ያሰቡት ስብሰባ መሬት ተከስክሷል። ያለ ሁኔታ ይሄ ነው ኢሳያስ፣ አለም እጅግ በጣም የሚገርም ነው። አሁን ምክንያቱም ፕሬዚዳንት ዘለንስኪ ተስፋ አድርገው የነበረው ቶማውክን ጨብጦ መመለስ ነው። አንተ እንዳልከው ቭላዲሚር ፑቲን ደግሞ ቶማውክ እጃቸው ላይ እንዳይገባ ማድረግ ነው። ዩክሬን እጅ እንዳይገባ ለጊዜውም ቢሆን ተሳክቶላቸዋል ማለት እንችላለን። ግን አለም፣ አውሮፓውያን የዶናልድ ትራምፕ ሀሳብ እንዳይሳካ እንቅፋት አልሆኑም ወይ ዶናልድ ትራምፕ ደግሞ ይህንን በተመለከተ የተናገሩት ነገር የለም ወይ እንቅፋትማ ሆነዋል ምክንያቱም ዶናልድ ትራምፕ ዲል ነው እየጠየቁ ያሉት ተስማማ ነው ነገር ግን ለመስማማት መጀመሪያ መስማማት ያለብን የተኩስ አቁም ማድረግ ነው ነው የተኩስ አቁም አድርገን የተኩስ አቁሙ የሚከበርበትን ሜካኒዝም ፈጥረን እንሚሉት አየህ አስቀድመው ደግሞ አውሮፓውያኖቹ አስቀምጠዋል። ተኩስ አቁም የሚባል ነገር ሁለቱ በፈረሙ ሰዓት እንግሊዝና ፈረንሳይ ተወርውረው ይገባሉ ጦራቸውን ይዘው እና የኔቶ ሀይል በሌላ አነጋገር ዩክሬን ይገባል ማለት። ይሄ ደግሞ አንድ ወታደር ያችን መሬት አረግጥም በማለት ራሽያ አቋም ይዛለች። ስለዚህ ራሽያ በዚህ የተነሳ የተኩስ አቁም የሚባል ነገር የለም ችግሩን በቀጥታ መፍታት ነው። ያንን ግዛት ስጠኝ ይህን ግዛት ትለቃለኝ አዲስ የግዛቱ ጉዳይ ነው ሌላው የኔቶ አባል መሆን አለመሆን እንደዚህ አይነት ነገሮች ናቸው እሱ ላይ የምንደራደረው የሚል ነው ይህን ደግሞ አሁን እንደሰማው ማሳመን አልቻሉም ቭላዲሚር ፑቲን ስለዚህ ወይ እሳቸው ያቀረቡትንም ሀሳብ እንዳለ አልተቀበለችውም ራሽያ ዩክሬን ደግሞ ትራምፕ የጠየቋትን ግዛት መልቀቅ አልተቀበለችም ኢቨን አሁን ባላችሁበት ቁሙ በሚለው ላይ ዩክሬን በትራምፕ ሀሳብ መሠረት ከዚህ ከአሁን ከሀያ በመቶ የዩክሬንን ግዛት ይዘዋል። አለም በራሽያ እነዚህ የተያዙትን ሀያ በመቶ ግዛቶች እውቅና እንድትሰጥ ይፈልጋሉ ዶናልድ ትራምፕ። ዩክሬን በራሽያ ግዛትነት እንድታውቃቸው ማለት ነው። እሱ ነው የሚሻል አለችም፣ ዜሌንስኪ እሱ ነው የሚሻል አለ። ስለዚህ ሁኔታው ያለው በዚህ መልኩ ነው ማለት ይቻላል። ኢሳያስ እና አድካሚ ነው አይደለም፣ በጣም እንደ በጣም አድካሚ ነው። ዩክሬኑ መሪ ዘለንስኪ ከአሜሪካው መሪ ይልቅ ታማኝነታቸው ለአውሮፓ ነው ብለን መደምደም እንችላለን። ይህን ከዚህ በፊት አውርተናል። ራሱ ይህንን የአውሮፓ ሰላም አስከባሪ ኃይል የሚለውን መጀመሪያ ያነሱት ራሳቸው ዘለንስኪ ናቸው እና ተኩስ አቁም እንደሚፈልጉ ያን ነገር፣ ተኩስ አቁም ስምምነት እንደተደረሰ አውሮፓ ሁለት መቶ ሺ ጦር ከሁለት መቶ ሺ ያነሰ ጦር አልቀበልም፣ ሁለት መቶ ሺ ጦር ትልካላችሁ ነበር ያሉት እንደውም። አያ ስለዚህ ዘለንስኪ ከራሽያ የዶናልድ ትራምፕ መንግስት ተነጣ መንግስት ነው ወይም ደግሞ የቀደመውን ህብረትና ቃል ኪዳን የማይጠብቅ ፊቱን ወደ ቤቱ አዝሮ አሜሪካ ትቅደም ብሎ በአሜሪካ ጉዳይ ላይ ብቻ የሚቀጥል መንግስት ነው ብለው በማመን ነው እስካሁን ድረስ ያሉት እና አሜሪካ ይህንን አቋሚ እዛ አውሮፓን ልጣፈን ተዋጥላ በራሷ ጉዳይ ላይ ብቻ ትኮረች ሀገር ትሆናለች አትሆንም የሚለውን በጥርጣሬ ላይ ነው ያሉት። ለዚህ ነው ዘለንስኪ አሜሪካ ጋር እየተመላለሱ እያሞካሽው ምን እያሉ እንትን ለማለት የሚፈልጉት እንጂ ሁኔታ ቆርጦ ከመጣ አሜሪካ ባሳወቀችው የእሳቸው መንግስት ሲመጣ ስለ ዩክሬን ጦርነት ያለው አቋም ይታወቃል። የዚህ የማጋ ንቅናቄ ደግሞ አሜሪካ በአለም ጉዳይ አያገባትም፣ ግሎባሊስት አሜሪካ ኖ ሞር እና ራሷን ከነጣ አይሶሌሽንስት አሜሪካ ነው የመጣችው ብለው በይፋ መከላከያ ሚኒስትሩም ምክትል ፕሬዚደንቱም ሄደው ለአውሮፓ አሳውቀው ነው የመጡት። ነገር ግን አሁን እንደምናየው የዶናልድ ትራምፕ መንግስት አካሄድ ከቀደሙት መሪዎች የተለየ አይደለም። ብልጭ ድርግም የሚል ነገር ነው ያለው። በዛ ነገር ላይ እርግጠኛ ባለመሆናቸው እርግጠኛ እስኪሆኑ ድረስ የሚያደርጉት ሙከራ ነው እንጂ ዘለንስኪ ቁርጣቸው አቋማቸው ከአውሮፓ ጋር ነው እና አውሮፓ እንደ አውሮፓ የራሱን የጋራ መከላከያ ጦር አደራጅቶ ቀጠቶ አደራጅቶ በዲፕሎማሲም ሆነ በሚሊትሪ አዲስ የዓለም ኃይል ሆኖ መነሳት መቻል አለበት ብለው በሰፊ የሆነ ማብራሪያ ሲሰጡ አስታውሳለሁኝ። ዘለንስኪ እስኪ ስለዚህ ሁኔታው እዚህ ላይ ያለው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ባይሴቱታ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮች አክል ይደውሉልን። አዋዜ አለምነህ ዋሴ ሲል ዜና